ጌታ የህዝብ አባት ነው ያለውና፣ ስሙን ነገረው ማለት ነው። ከዛ እንደ ስም ሆኖ ላል አለው። ታውቃላቸው እንግዲህ በደንብ አልሰማሁም። አደራጀው ክብር ለኢየሱስ ይሁን። ገና ሲያገኘው መጀመሪያ ጌታ ሲያገኘው እንደ ስሙ ሆኖ ልል ነው ያለው። ከዛ ቀጥሎ እንደዚህ ያለው አንተ የህዝብ አባት ነህ ነው ያለው። ምንድን ነው ስራህ? እኔ የቀድሞ ፕሮፌሽን ምንድን ነው? ማን ነው የሚነግረኝ? አሌሉያ። ኢየሱስ ማን ነው ታውቃለህ? የሆነ ክሊክሌት ዲስፕሌይ ላይ የሚቆመውን ሰውዬ አመጣና እዚህ ጋር ነብይ፣ ምን ይሳነዋል? የሆነ ናይት ክለብ ላይ እርቃን ያስጨፍር የነበረውን ሰውዬ አመጣና እዚህ ነብይ፣ አላፍርበትም። በትላንትና ጌታ ነው የሰራው፣ ጌታ ነው የቀየረው። ትላንት ራስታ የነበረውን ሰውዬ ላይቶት ምናምን እንደዚህ መላጣል አልኩም፣ እንደዚህ አፍሮ አርጎት እዚህ ጋር ነብይ። ጌታ ይባረክ። እውነቴን ነው። ትላንትና ዘፋኝ የነበረውን ሰውዬ ኢየሱስ ጌታ ነው። አበድኩልሽ ሞትኩልሽ የሚለውን ሰውዬ የሞተለትን ሊሰብክ። አረ ይሄ ቅባት ያግኛችሁ፣ እኔን የነኩኝ እጆች ይንኳችሁ፣ ታሪካችሁ ይቀየር። አንተማ አሁን ጌታ ቤት ነው። አንተማ ጌታን በጣም ቶሎ በጣም የሚገራርሙ ራእዮች ታያልሽ። የሚገራርሙ እውነት ነው። ያየኸው አንድ በአንድ በህይወት ላይ ሲሆን እኔ አሁን የማየው ስታቦካና ስትጋግር ሳይሆን ስታገለግል ነው የማየው። አልፈልግም። እውነቱን ልንገርሽ፣ ምንም ዶክመንት ይኖርሽ ጮማ ብር ያለው ስራ እኮ ነው እንኳን ዛሬ ያኔ። በእውነት ነው የምላቸው። ምርጥ ብር ነው ምርጥ ብር ነው ያለው። ያውም ደሞዝ ጠብቃችሁ ብዙ ስራዎች ይመጣሉ። እኔ ሁለት ሶስት ቦታ ነበር በፈረቃ የምሰራው። ክብር ለኢየሱስ። ግን ህይወት ቀያሪ ሆኖ አላገኘውም። ህይወት ቀያሪ ሆኖ ካገኘው በኋላ ሁሉ ነገር ተቀየረ። እና ሳትፈልገው ነው የምትሰራው። በፍጹም አልፈልገውም። ስታዩት እራሱ አሁን የሰውዬ እንደው ኬጋ ጋር ይመስላል። እኔ ነኝ ያኔ የምመስለው፣ አገልጋይ ነው የሚመስለው። እግዚአብሔር ሲሰራ ሲያዘጋጅ እንደዚህ ነው። እግዚአብሔር ፋይናንሻሊ ስፕሪል የሚባርካል። አሜን በራስህ ጥላ ስር ቆመ ስታገለግል በሰጠኝ ዘመን ሁሉ ደግሞ ከጎን ነኝ አንተ ላይ እጁ ተገልጦ ካላየሁኝ የኃይል አገልጋይ ሆነ አልተቀባሁም። አሜን። መናፍስቶች በፊሌሉ ሚያታቸው ታላላቅ ነገሮች ካላደረገ በገባህበት ሁሉ በኢየሱስ ስምና ስልጣን ስኬትና መከናወን ከአንተ ጋር ይሆን። ዛሬ በጌታ በኢየሱስ ስም እጸልይልሃለሁ። የጠበቅከው አንድ ነገር አለ። በቃ ይሄን ቀን በዚህ ቀን የሰራዊት ጌታ እግዚአብሔር ኃይል እንዲያስታጥቅ አቅም እንዲሆነ ጉልበት እንዲሆነ ሚስጥራትን የሚገልጥ የእግዚአብሔር መንፈስ ባንተ ላይ በጥፍ እንዲመጣ ጸልያለሁ። ንሀንታ ይቨርደስ ፕሮዲያ ነማን ተርዳ ትንሹን ሰው ሲያከብር የታየ ካላችሁ እኔ ምስክር ነኝ። ትንሹን ሰው ሲያከብር አይቻል። የወደቀ ሰው ሲያነሳ የታየ ካላችሁኝ የወደቅኩ የነበርኩ እኔ ነኝ። ሲያነሳኝ አይቻለሁ። ዛሬ በጌታ በኢየሱስ ስምና ስልጣን አንተ ብላቴና እጸልያለሁ። እግዚአብሔር አምላክ ከልጅነት እስከ እውቀት ሲናገር እኖሯል። ከተናገረው ነገር ጋር መገናኘት እንዲሆን እኔ ጸልያለሁ። ከተናገረህ ነገር ጋር መነካካት እንዲሆን ጸልያለሁ። ኖርማል የሆነ ነገር ከህይወት ላይ እንዲወሰድ እኔ ጸልያለሁ። አሜን። የምትዘገይ ተስፋ ልብን ታደክማለች ይላል መጽሐፍ። በደም ባቋለው እንደኔ የጠበቀ የለም፣ እንደኔ የደከመ የለም። ግን ነገር የሚሆነው በሰው ጊዜ ሳይሆን በእግዚአብሔር ጊዜ ነው። ገና ብላቴና ነህ። ተስፋ የምትቆርጡበት ደረጃና እድሜ ላይ ገና አልደረስክም። አሁን አንተ ያላየውን እኔ በመንፈስ አይኔ የማየው ሰፈር፣ መንደር፣ ከተማ ስትመግብ ነው ማየው ታውቃለህ። እግዚአብሔር ብዙ መንፈሳዊ ልጆች ልጅ ነህ ብዙ መንፈሳዊ ልጆች ሲሰጥ ነው የማየው ታውቃላችሁ። የኔና የእናንተ እግዚአብሔር በጎደለን ባጣነው ነገር ተለክቶ ሚዛኑ የሚወርድ አይደለም፣ አይደለም። ሉልየ የታለች ሉሌ? ነህ ነህ ነህ ዛሬ በናዝሬቱ ጌታ በኢየሱስ ስም ነህ ይህ አሁን ብላቴናውን ባየሁበት ዓለም ውስጥ ነህ ላስገባሽ በኢየሱስ ስም ተመልከቺ፣ ተመልከቺ። ጌታ ይችላል አይችልም። ንግግር አልችልም፣ መናገር አልችልም። ሙሴ ራሱ አፈ ኮልታፋ ነኝ። ማንም ያላየውን ክብር አይቶ በማንም ያልጀመረ ክብር የጀመረበት ሰውዬ የነቢያት አውራ አባት የሚባል ሰውዬ ብሏል። ዛሬ በኢየሱስ ስምና ስልጣን የሰራዊት ጌታ እግዚአብሔር፣ በልጅህ በክርስቶስ ኢየሱስ ስምና ስልጣን በዚህ ብላቴና ላይ በዚህ ባሪያህ ላይ በዚህ ብላቴና ላይ የልዑል አምላክ ልጅ የናዝሬቱ ኢየሱስ ከዚህ ምሽት ጀምሮ አልልም፣ ከዚህ ሰዓት ጀምሮ ተገለጠላቸው። ከዚህ ሰዓት ጀምሮ ተገለጠባቸው። ፍርሃት፣ ድካም፣ ትንዛዜ ከህይወታቸው ላይ ይወሰድ፣ በኢየሱስ ስም ከዘመናቸው ላይ ይወሰድ። እያያችኋቸው እነኚህ ልጆች ይቀየሩባቸው። እያያችኋቸው ነገራቸው ይቀየራል። እያያችኋቸው ታሪካቸው ይቀየራል። እያያችኋቸው አገልግሎታቸው ይቀየራል። እያያችኋቸው እግዚአብሔር ከተማውን ይቀይርላቸዋል። እያያቿቸው ሀገራቸውን እግዚአብሔር ይቀይረዋል። መኖሪያቸውን እግዚአብሔር ይቀይረዋል። አንድ ሰው ይጩና እብድ የሆነ ቤንጤ አሜን ይበለኛልቶኒያሰበ የእግዚአብሔር መንፈስ ይህንን ያደርገዋል። የእግዚአብሔር እጅ ይህንን ያደርገዋል። በኢየሱስ ስም ይሁንልህ። አድራሻ ይቀያል። ስፍራ ይቀያል። ታሪክ ይቀ ሲታዩ በሰው አይን አይሞሉ። ማለት አይሞሉ ይሞላሉ፣ አይሞሉ። በሥጋም አውቃቸዋለሁ በመንፈስም እያየኋቸው ዴስቲኒያቸውን አሁን እግዚአብሔር ሊነግራቸው ዛሬ እግዚአብሔር ወደ ተናገረው ነገር መፍጠር ይሆንላቸው። ሁለታችሁም በደንብ ስሙኝ። እንዲያለኝ የሰማይ አምላክ እግዚአብሔር፣ ለእኔ ከጨከናችሁ ለእኔ ከወገናችሁ ትልቅ ሰማያዊ ማህተብ ቀኝ እጆቻቸው ላይ ሲመታ ይቻላል። ያው አምላክ እግዚአብሔር ምስክሬ ነው። በጣም ትልቅ ማህተም ማህተሙ ላይ እንደ ሎጎ የተቀመጠ ነገር አየሁ። እሱም የዓለም ካርታ ነው። እግዚአብሔር እንደዚህ አለኝ፣ ቪዛ ተመታላቸው። መቻትለኝም አሁን ብርቅ አይደለም፣ አገር መቀየር ከተማ መቀየር ጉዳይ የዛሬ ዓመት ሁለት ዓመት አምስት 10 ዓመት ይሆናል ግን ዛሬ ተሰጣቸው። ዛሬ ተሰጣቸው። ዛሬ ተቀበሉ። አሜን። እግዚአብሔር እንደዚህ ያለ ሰው ላይ ጠቀምባችሁ፣ ዓለም ላይ ጠቀምባችሁ፣ ሰይጣን ላይጠቀምባችሁ ለክብሬ እቃርከ እያከበርኩ አከብራችኋለሁ። የምትፈሩት አያገኛችሁ። የዘርማን ዘር አያገኛችሁ። የራሳችሁ ሀሳብ አያገኛቸው። አምላካችሁ እግዚአብሔር እኔ አገኘኋቸዋል ዛሬ ከጌታ ጋር አደሉ እንዴ? ጌታ ግን ዘርዬ ሰምተሃል፣ አገኘኋቸዋል፣ አገኘኋቸው አለ ጌታ። ዛሬ ስለ ተገኛችሁ ደስ ይበላቸው። የእናንተ የናንተ መኖሪያ እዚህ አይደለም፣ ይሄ መቆያችው ነው። እግዚአብሔር ያሰናዳው፣ እግዚአብሔር ያዘጋጀው ማዕድ የሞላበት አለ በኢየሱስ ስም ዛሬ ታልፎ ተሰጣችሁ። ዛሬ ታልፎ ተሰጣችሁ። ይሄ ቀን ከበረከታችሁ ጋር ከዴስቲኒያችሁ ጋር የምትገናኙበት ቀን ሆነ በጌታ በኢየሱስ ስም። ከዚህ ቀን ጀምሮ በዝማሬ ቅባት ቀባኋችሁ በማይነጥፍ በጌታ በኢየሱስ ስም። በወፍራም ቅባት ቀባኋችሁ፣ በማይወሰድ ቅባት ቀባኋችሁ። የእግዚአብሔር ኃይል በላያችሁ ላይ በኃይል ይምጣ በኢየሱስ ስም። ሳቀው የዛሬ ስንት ዓመት በጣም ትንሽዬ ደቃቃ ልጅ ነው። ደቃቃ ልጅ ነው እና ትንች ያሳደገችው ነው አይደለም። ከልጅነት እስከ ዕውቀት የእግዚአብሔርን እጅ አላየህም? ኦኬ ያኔ ጌታ ቃል በገባለ ኪዳን በገባለ ጊዜ ብትጨነግፍስ፣ ብትሞትስ፣ ባትኖርስ የሆነ ተራ ሰው ብትሆንስ እግዚአብሔር ኃላፊነት ወስዷል፣ አልወሰደም? አሳድጓል፣ አላሳደገም? እዚህ ያደረሰ ጌታ እዛ ያደርስ። ለምንድን ነው የትንቢቱን ቃል ለመጠበቅ አቅም ያጣህ? ለምንድን ነው የደከምከው? ሰዎችንም አታታል አታባብል፣ ራስንም አታባብል፣ እግዚአብሔርንም አታባብል። በቃ ይወድሃል እግዚአብሔር። አንተን ልትተው ትችላለህ፣ አንተ ልትለቀው ትችላለህ። እግዚአብሔር አንተን ለዘላለም ከለቀቀን፣ ያልተቀበው እናቱ ስሚ፣ አክስቱም ስሚ፣ እግዚአብሔር ይሄን ብላቴ ለዘላለም ከለቀቀው፣ እግዚአብሔር ከኔ ጋር የለማ ድካም ሆኖብህ ዓለም፣ ሰይጣን፣ ክፉ ሰዎች ጡባጡቤ ተጫውተውብህ ከሰውነት ጎዳና ወጥተ፣ ተስፋ ቆርጠ፣ ደክመ፣ ተመልሰ መጥተ እግሩ ስር ትወድቃለህ እንጂ ሌላ አማራጭ የለህም። ሜጃ የለህም እኮ፣ እንደ ሰው ቢታሰብ ሜጃ የለህም። ከነ ችግሩ ከነ ሁኔታው ዝም ብለ ከእግዚአብሔር ጋር ተስማማ። ህዝብ የሚያሳርፍ ፕሮግራም እኮ ነው። እግዚአብሔር ባንተ ውስጥ ያለ። አሁን የሚያምር ልጅ ይህ ድንቡሽቡሽ ሸበላ ልጅ አሁን አንቺ መግበሽው ነው? ራሱ እግዚአብሔር አይደል ያሳደገው? እኔም ጌታም እነሱም በስጋ እንደ ቤተሰብ እንተዋወቅ። እግዚአብሔር እንዴት እንደተጠነቀቀ ለምንድን ነው ያኛው የትላንትናው ልቤ ተወሰደብህ? ለምንድነው እንደው የደከምከው? ለምንድን ነው በዚህ እድሜ ተስፋ የቆረጥከው? አዎ የሚያደግም አዎ ተስፋ ብዙ ነገር አለ። ግን ጌታ ካለ ደግሞ ሁሉን ታልፈዋል። ገና ልጅ እኮ ነህ፣ አንተው ገና ገና ገና በጣም ገና ልጅ። እኔ እኮ ትልልቅ ነገር ነው አንተ ፊት ማየው አንተ ከበረታ እግዚአብሔር ትልልቅ ደጆች ሲከፍትልህ እኮ ነው የማየው። ትላንትና ከእግዚአብሔር ቃል ጋር ትላንትና ጸሎ ጸሎ ጸሎ ትላንትና አምልኮ አምልኮ ትላንትና ቸርች ቸርች የምትለው ሰው አሁን ከማይመጥኑ ሰዎች ጋር ከምናምንቴዎች ጋር ከማይመጥኑ ነገር ነው። ሌሊት እንቅልፋተ ቀን እረፍታተ ለምን ዋሽቻለሁ ዋሽቻለሁ። ከዚህ በኋላ እንደ ቀድሞ ትሆናለህ። ከቀድሞ በላይ ትሆናለህ። ጌታን እንደድሮ ትፈልገዋለህ። ምን እያልክ ነበር? አሁን ዛሬ ካልሆነ ጌታ አሪፍ ቢዝነስ አርገ ጌታ ዛሬ ከሆነ ደግሞ ከድሮ የበለጠው። በዚሁ አጋጣሚ ሁላችሁም ስሙ። ጌታ ባይረዳ ኖሮ ማናችንም የነበርንበት ሁኔታ የሚያስቀረን ነው የነበረው። አቅማችን አላወጣንም፣ አቅሙ ግን አወጣ። ጉልበታችን አላወጣንም ጉልበቱ ግን አወጣ ማለት የሆነ ነገር ሳያልፍ የሆነ ቦታ የደረሰ ሰው የለም በአስማት ካልሆነ በስተቀር እሱ ደግሞ ታውቃላችሁ እንደ ጠዋት ጤዛ ሲረፍድ ይረግፋል። የቅባትን የጥሪን የእግዚአብሔርን ፕሮግራም በህይወታችሁ ላይ ቴስት የምታደርጉበት አንዱ ነገር ምን እንደሆነ ታውቃላችሁ መከራ ይባል ችግር፣ ተግዳሮት ማለት እንዴት ነው? ሰይጣን ቅጥሩን የሚያፈርስበት አንድ የተቀባን ሰው ትውልድ የሚያስመልጥን ለህዝብ ለከተማ ለሀገር በረከት የሚሆነውን ሰው እንዴት ነው እንደዚህ እጁን አጣጥፎ ዝም ብሎ ኖርማል ሆኖ የሚያየው? ሰይጣን ኖርማል ሆኖ ካየ ቢጤውን ነው የሚያየው። አግኝታችሁኛል። ስለዚህ ሁል ጊዜ ምን ይላል ማለት ነው ይታገላል። የተለያየ አጀንዳ ይዞላችሁ ይመጣል። ሴጣን እኮ ደፋር ነው። እግዚአብሔር ፊት ቆሞ ኢዮብን የከሰሰ እኮ ነው። ብርቅ አይደለም፣ ብርቅ አይደለም። ገና አንተ መኖርን መች አይተህ መኖርን መች ተለማምደ ዛሬ ግን እነግርሃለሁ። ከዚህ ጸሎት ከዚህ ቅባት በኋላ እግዚአብሔር ነገሮችን መቀየር ይጀምራል። እኛው ምድራዊን የትኛውንም ኮተት አልጠራልም። ይሄ ሰማያዊው በረከት በጌታ በኢየሱስ ክርስቶስ ስምና ስልጣን፣ ይሄን የማይሆነ ዓለም ማየት እንዲሆንልን ጸልያለሁ። በኢየሱስ ስም ይህን ማየት እንዲሆንላችሁ ጸልያለሁ። በኢየሱስ ስም ይህንን ማየት እንዲሆንላችሁ ጸልያለሁ። በኢየሱስ ስምና ስልጣን ከዚህ ዓለም ጋር፣ ከዚህ ቅባት ጋር፣ ከዚህ ከመለኮት ደጅ ጋር መነካካት እንዲሆንላችሁ ጸልያለሁ። ወደ ኋላ ፈጽሞ ላትሉ እኔ ያለው አብ ወልድ መንፈስ ቅዱስ በመካከላችን አለ። ይሄ ጉባኤ አለ። አሁንም ልቤም ቢያላይ መንፈሴ ደግመ ደግመ ደግመ ቃል ግባለሁ ደግመ ወደኋላ ላት ላትቆም ምንም ነገር ይኖር፣ ምንም የመጨረሻ የሚባለው ችግር ይኖር፣ ወደ ኋላ አለልም። እንደ ቀድሞ እቀጣጣላለሁ፣ እንደ ቀድሞ ጌታዬንና መንፈሱን እናፍቀዋለሁ ብለህ ቃል ትገባልኛለህ። ሹር። የዘላለም አምላክ፣ የዘመናት ንጉሥ እግዚአብሔር በጌታ በኢየሱስ ስም በእነዚህ ባሪያዎች ላይ ጸልያለሁ። በነገራቸው በህይወታቸው ሁሉ ላይ አንተ እንድትገለጥ እግዚአብሔር ሆይ እጅህን ማየት እንዲሆንላቸው እኔ በኢየሱስ ስም እግዚአብሔር እንዲህ ብሎኛል። እኔን ካስቀደምከኝ አለ እኔ ከፊትህ እቀድማለሁ። እኔን ካያስከኝ አለ እኔ ይዤህ እወጣለሁ አለ። አላሳፍርህም አለ። አሁን ጠላት በባዶ ነገር ውስጥ ነው አስቀምጦ የማየው። ነገሮችን፣ ህልሞችን ዝም ብሎ የተስፋ ነው አድርጓቸው ያለው። ዛሬ በጌታ በኢየሱስ ክርስቶስ ስምና ስልጣን በዚህ ቅባት ከነገርህ ጋር እንድትገናኝ ጸልያለሁ። ያንተ ጉዳይ እንዲፈጥን እጸልያለሁ። ያንተ ጉዳይ እንዲቸኩል እጸልያለሁ። ሂድ በኢየሱስ ስም ተከናወን፣ እጣዩጣለህ የሰማያት አባት እግዚአብሔር ሆይ በመናፍስቱ ዓለም ላይ ይህንን ብላቴና በክርስቶስ ኢየሱስ ስምና ስልጣን ቀባሁት፣ በኃይል ቀባሁት፣ በስልጣን ቀባሁት። ከዚህ ምሽት ጀምሮ የትኛውም የሚከተለው የክፉ እጅ በኢየሱስ ስም ሽባ ይሆን። እንዴት ነክ ክብሩ ቀጥሏል። ጸጋው ቀጥሏል። እግዚአብሔር አይን ቀጥሏል። በክብር እያገለገልክ ነው። እግዚአብሔር አፍን ክፈት። ከዚች ማይክሮ ሰከንድ ጀምሮ የምትናገረው የአፍ ቃል ሁሉ ይጽና፣ ሂድ አባቴና አምላክ እግዚአብሔር የእንደገና አምላክ አንተ ለዚህ ብላቴና እንደገና እድል እንድትሰጠን እንደገና በኃይል እንድታቆመን እንደገና በክብር እንደገና ከተናገርከው የትንቢቱ ቃል ጋር እንድታገናኘው በኢየሱስ ስም እጸልያለሁ። ይሄ የነቢያት መንፈስ በክርስቶስ ኢየሱስ ስም በእርሱ ላይ በእጥፍ እንዲገለጥ ነው እጸልያለሁ። በአብ በወልድ በመንፈስ ቅዱስ ስምና ስልጣን በአንድ አምላክ ስም ለዘላለም አጸናሁለት። የደም ምልክት በግንባሩ ላይ ይሆን። ከዚህ ምሽት ጀምሮ ኃይልን የሚያስታጥቅ በጌታ በኢየሱስ ስም ከክብር ወደ ክብር የሚያሻግር የእግዚአብሔር እጅ በላይክ ላይ ትምጣ። የተመኘኸውን ተስፋ ያደረግከውን ሁሉ የምታይበት ጸጋ በላይክ ላይ ይገለጥ። ከዚህ ቀን ጀምሮ እንደ ሌላ ሰው ያደርግህ፣ እንደ ሌላ ሰው ያናግርህ፣ እንደ ሌላ ሰው ያራምድህ። በክርስቶስ ኢየሱስ ስምና ስልጣን የከበረ ነገር በህይወት ላይ ይሆን። አባቴና አምላኬ እግዚአብሔር ሆይ ያለከው የተናገርከው በብላቴን አይቱ ላይ አሁን ይሆን፣ አሁን ይሆን፣ አሁን ይሆን አሁን ይሁን። የትኛውም እርግማን አያገኛት፣ የትኛውም ጨለማ አያገኛት፣ የትኛውም ክፋት አያገኛት። የትኛውም የዓለም በጌታ በኢየሱስ ስም ስራትና ጥበብ አያገኛት። አልፋ የምትሄድበት ቅባት ከዚህ ቀን ጀምሮ በኢየሱስ ስም ያገኛት። ሎሎ የማደሪያ ይባረክ። እኔ አመሰግንሃለሁ። ስለዚህ ብላቴና ተባረክ። ዘመኗ ሁሉ የክብር ይሁን። ዘመኗ ሁሉ የበረከት ይሁን፣ በናስሬቱ ጌታ በኢየሱስ ስም ከዚህ ቅባት የተነሳ ጠዋት ጮኻ ማታ ማየት ማታ ጮኻ ጠዋት ማየት ይሁንላት። ማይወሰድ ነገር በሕይወትሽ ላይ ይሆን። አብ ወልድ መንፈስ ቅዱስ ይችን ብላቴና እንደ ተናገርከው እንደ ቃል አድርግ፣ አሳየኝ። እንደ ቃል አድርግ፣ አሳየኝ። የትንቢቱ ቃል አካል ለብሶ ማየት ይሁንልን። ስጋና ደም ላይ ያለው ተነስቶ በጌታ በኢየሱስ ስም የእግዚአብሔር ክብር ቅባት ጸጋና መንፈስ በላይሽ ላይ ይሁን። የማይወሰድ ነገር ማየት ይሁንልሽ። እሱ ስም በአንቺ ይሰበር። ቀኞቻችሁን ከፍ አድርገው ከዚህ ቀን ጀምሮ በሉ። እስቲ ከዚህ ሰዓት ጀምሮ በሉ። በእኔ ላይ በቤቴ ላይ በቤተሰቤ ላይ የተቀመጠ የትኛውም ጨለማ አሁን በሉ፣ ተሰበረ በሉ። እስቲ ድገሙና በሉ። የመጨረሻ በሉ አይሰማም በአብ በወልድ በመንፈስ ቅዱስ ስምና ስልጣን በአንድ አምላክ ስም ተሰበረ አሜን ላለው ሆነለት ተነሱ ተነሱ ኑ ቀኞቻችሁ ውስጥ የሚይዘው ቀኝህ የሚደግፈው ቀኝህ ከዚህ ማይክሮ ሰከንድ ጀምሮ እንዳይለቀው እኔ በኢየሱስ ያለው በዘመኑ ሁሉ ቅባት ካንተ ሕይወት፣ ቅባት ካንተ ቤት፣ ካንተ ትውልድ እንዳይጠፋ እንደ እግዚአብሔር ነቢይ ባርኬሃለሁ። በጌታ በኢየሱስም ሂድና ተከናወን። በሚያቅትህ አቅም፣ ጉልበት በምታጣበት በምትደክምበት በየትኛውም ጉዳይ ከዛሬ ጀምሮ ከጎን በጌታ ቀን ማየት መስማት ማመን በጌታ በኢየሱስ ስም እናሰልጣለን። የዝማሬን ጸጋ የሰማችሁ የሰራዊት ጌታ እግዚአብሔር ሆይ በናዝሬቱ ጌታ በኢየሱስ ስም እናሰልጣለን። በሕይወቷ ላይ ሆኖ ማየት ይሁን ያሳደጉ እጆች እንዳይለቋት እግዚአብሔር ሆይ ፍራትን ድንጋጤን በሕይወቷ ላይ ያመጣ የሚረብሸውን ሁሉ በጌታ በኢየሱስ ስም የእናት ያባት ዘርን ተከትሎ የመጣ ሁሉ ከዚህ ሰዓት ጀምሮ ሞት ድረስ ይሆነልሽ፣ ጋር መገናኘት ይሆንልሽ። ሃሌሉያ!